ዘና እንበል ትንሽ። ዛሬ ማክሰኞ ነው። ማክሰኞን ትንሽ ፈታ ዘና እንበል። ምሽታችን እንደዚህ እያመሸን ነው። እንደዚህ እየሆነ ነው። እንደዚህ ነን። ይኸው ደግሞ ደስ ጠንገባለን ደስ ገብተን ደግሞ የሚገዛው እንገዛሳለን ማገዛ እንደማንገዛሳ እኛም እኛም ሸር በጎንደር በጎንደር ቀሚስ በጎንደር ቀሚስ አምስት ብርም አስር ብርም አይደለም። ይሄ ግን አይረባም እኮ ይዘህ ይሄ ተንዚላ አደለ አስር ብር እዚህ አስር ብር ነበር።

ዘጠና ሳንቲም። ይሄኛው ዘጠና ሳንቲም። ኩባያ። ይሄ መጫወቻ አንዱ። ኦ አያምርም? ነው፣ ግመል ግመል፣ ግመል ነው። እሷ ግመል። ኦኬ

ዛሬ የዋልንበትን ጉብኝት ደግሞ አብራችሁ ጎብኙ ሳህን ምናምን ልንገዛ ነው ይሄ እንዳለ ኮምፕሌት ነው የሾርባ ሳህን አለ የኬክ ሳህን አለ የወተት አለ የከረካ አለ ከዛ አጠቃላይ 16 ብር ከዘጠና ሳንቲም ማለት ነው ይሄ ኮምፕሌት ማለት ነው ደረጃውን የጠበቀ እዚህ ጋም ደግሞ አለ በከለሮቹ ማለት ነው። እነዚህ እስከ የቁንዶ በርበሬ አለ የጨዋ አለ። ይሄ እንዳለ አጠቃላይ እዚህ ጋ የሾርባ አለ እዚህ ጋ የኬክ አለ እዚህ ጋ የሩዝ አለ እዚህ ጋ የሾርባ አለ ኮምፕሌት ማለት ነው። ይሄ ደግሞ ስንት ነው? ሰላሳ ብር ከዘጠና አምሳ ሳንቲም ሰላሳ አንድ ብር ማለት ነው። ኮምፕሌት ነው ግን እና ሁሉንም ጎብኘት ጎብኘት እያደረግን እናሳያቸዋለን። እዚህ ጋ የውሀ መቅጃዎች አሉ በጣም የሚያማምሩ ይሄኛው የንትን ነው፣ የሸክላ የሸክላ ነው። የሸክላ የኛ ሀገር የሸክላዎች አወቃቸው። እሱ ስንት ነው? አስራ ስንት ነው? አስራ አምስት ብር ከሰባ አምስት ሳንቲም አንዷ ናት። ይሄው የሸክላዎችም አሉ አሉ እዚህ ጋር አሉ። እዚህ ጋርም ደግሞ አለ። በጣም ነው የሚካበደው። በጣም እዩ። እንትን ቀውቀው ቀውቀው ነው የሚለው። አይ ሲመታ ራሱ ቀውቀው ቀውቀው ይላል። ምክንያቱም ሸክላ ናቸው። በጣም ነው ደስ የሚሉት፣ በጣም የሚያምሩት፣ በጣም ቆንጆ ናቸው የሸክላዎቹ ማለት ነው። እዚህ ጋርም እንደዚህ አለ። እዚህ አንዷ አንዷ ደግሞ ከተፈለገሽ አንዷ ደግሞ አራት ብር አራት ብር ከሩባ እንደዚህ ነው። ሌላ ሌላ የምናሳያቸው ይሄ ኬክ እቃ እንዳለ አስራ ስምንት ብር እስከ ኬኳ እስከ እንትኗ ማለት ነው። እናኑው ደስ የሚለው እኔ እዚህ ሀገር እኔ በጣም ነው የምቀናው። እዚህ ሀገር እቃቸው በጣም ነው ደስ የሚለው፣ ግን ካርጎ በጣም የሀገራችን ችግር ነው እንጂ እንደ ሌላ ሀገር ቢሆን እንዴት ደስ ይል ነበረ። አንድ ሁለት ሶስት አራት አምስት ስድስት ፍንጃል ማለት ነው። አያምርም? እኔ በጣም ነው የሚያጓጓው። አሁን ደግሞ ታች ደግሞ ማሽን ገዛ ስለመሄድ እናሳያቸዋለን። ሳይያቻለን ንጽድት ያለ አውቃቸው በጣም ደስ ይላል። ዛሬ ደግሞ የተለየ ቦታ ነው የመጣ ነው። የኛ ሀገር ትኩስ አለባቸው ፍንጃሎቹ። ፍንጃሎቹ እነዚህ ፍንጃሎቹ የሆነ ምን ነው እንደዚህ ብለን እኛ ሀገር ም ኮ አለ ግን በቃ እንደዚህ ኑሯችሁ የምትጓጉለት ምናምን አይደለም ማለት። እዚህ በጣም ሁለት ብር አንድ ብር ሲባል ምንዛሪው ስለማይታወቅ በጣም ደስ የሚለው። የሰላጣ እቃ አምሮ አያምሮም? የሰላጣዎች እቃ በጣም ያምሩት። ስንት ናቸው? ሁለት ብር ከሰባ አምስት። በጣም ነው ደስ የሚለው። መጥበሻ ማለት ፋቴው ነዩማ። የመጥበሻ አያምረም? አራት ብር ከሰባ አምስት

ወይም መተኮሻ ብትገዛልኝ ቤቷ ኮምፕሊት ታደረግ ብያ ምን አለ። እነዚህ ብረት ድስቶች በጣም የሚያምሩ ኢኳሊቲ ናቸው። አንዱ አራት ብር ማለት ነው። ውስ ምን አለ። እኛ ገር ቢሆን፣ እኛ ገር ቢሆን ገዝተው ገዝተው ካርጎ ነው እንጂ እዚህ ራሱ ገዝቶ ገዝተው ቢጫ። እነዚህ ደግሞ እንትኖች ናቸው፣ ወጭንጨት ማማሰያዎች ክልል ማየት ነው ማየት ደስ ይላል። እና ዛሬ ጎብኝት ያደረግን እዚህም ነው ያምራሉ ወይ 15 ብር ከ90 ሳንቲም በቀኝም በግራ ማየት

በዚህ አድርገን ራሱ መውጣት እንችል። በዚህ አየሽ ቅድም እንንቃልከስ። ወይኔ ሲያምር እኮ ፍሪጅ ሁሉና ያለን ገብተናኝ ብቻ አስራ አንድ ብር አስራ ሦስት ብር ኦ ሀያ ሦስት ብር ሜድን ቻይና አይደለም። ኦ የቡና መቆያ የቡና መቆያ ከእኛ ቤት ነው አለች። የቡና መቆያ የቡና መቆያ ነው። ትለኩሱና እንደዚህ ታዞራታላችሁ። በቃ የቡና መቆያችን ናት። የቡናዋ ማለት ነው እንትን ድስት ትመስላለች፣ ግን የቡና ነው የቡና መቆያ። ይሻ ፋጤ የቡናዋ መቆያ ስምንት ብር፣ አስራ ሁለት ብር ነበረች አሁን ስምንት ብር ሆናለች። ለተርከሽ በቃ የቀናሽ የጨመርሽ መቆላት ነይ ነይ ነይ እችም ሀያ ስድስት ብር አለሽ፣ የያዘልሽ እችም ሀያ ስድስት ብር። እችኛው ሀያ ዘጠኝ ብር፣ መፍጫው ማለት ነው እንደዚህ። አዎ ከነ መፍጫው ይሄ ጊዜ ጋራ ማለት አድያው ጋር ምሽካለም አላት እዚህ ጋር እነዚህ የቡናዎች ራሱ። እኔ በቃ እኔ ያኛው ነው የምፈልገው እዛ ጋር ያለው እንጃ። እንዙር እና እንይ

አመስር ትንሽ ናት። እሷ ማጠቢያ ማለያ ማድረቂያ ነሻፋይ ዝ ማድረቂያ አይምብረ ማድረቂያ። በዚህ ታጥቢያለሽ፣ ሳባርገሽ ይሄ በዚህ ሳሙና ይከተታ። ይሄ አውቶማቲክ ነው ማጠቢያ። ስንት ነው? 119 ብር ፋለ። 189 ብር ነበር። 10 ብር ቀንሷል ማለት ነው። በጣም ነው የሚያምረው። ይሄ ማድረቂያ ነው ማድረቂያ። እዚህ 169 ብር። የእውነት ይሄ እንትን ባይሆን ካርጎ ቢሆን፣ በጣም በጣም በጣም በጣም እንጃ እንዴት ደስ እንደሚል እንዴት እንደሚመች በጣም ነው ደስ የሚለው። እዚህ ጋዝም አለ እዚህ ጋር ወይዬ እዚህ ጋር ማድረቂያ ነው እንዳለ። ፍሪጅም አለ እዚህ ጋር ትንሿ ፍሪጅ አለሽ። ሰላሳ አራት ብር ትንሿ ፍሪጅ በጣም ትንሽ ናት፣ ግን ለእንትን ትሆናለች። ቆንጆዬ ናት። እንደዚህ ገልጧት። 34 ዲናር ማለት ነው። በጣም ነው ሰላሳ ሰባት ዲናር ሶሪ 48 ነበረሽ ከ48፣ 37 በጣም ነው እንጂ። እንደት ደስ እንደሚለው እገማለሽ። 49 በጣም ነው። ደስ የሚለው ያው ካርጎነት ነው እንጂ ብጫን ደስ ይል ነበር። በጣም ነው። ይሄ ደግሞ ትልቁ ነው። ቴሌቪዥንም አለ እዚህ ጋ ራሱ ቆንጆ ቆንጆ ቴሌቪዥን አለ። መግዛት ይቻላል፣ ማየት ይቻላል። ለአይናችን ሻወር ቢቻል ብንወስድ ደስ ይል ነበር፣ ግን ቀረጹ ደሞ አይቻልም። አንዷ ልጅ ወለ ስንት ነው ያለችው? ሁለት መቶ አለ ስልሳውን ኢንች ስልሳ ኢንች ነው መሰለኝ እንጃ ባለሰሳት አላውቅም እንጂ ስልሳ ኢንች ወደ መቶ ሀምሳ ብር ብሏታል። ቀረጽ ማለት ነው መቶ ሀምሳ ሺ ብር። በጣም ያስጠላ እንጂ ደስ ይል ነበር ቢገዛ፣ ከዚህ እጅ በእጅ ደስ ይል ነበር። የሌላ ሀገር አሁን የሂንዲያ የፊልፒን፣ የስሪላንካ ሁሉ ሀገር እንትን ነው በቃ። እዚህ ሰማንያ ስንት ኢንች ነው 34 ብር በጣም ያምር። 34 ብር አያምርም። አያጓጓም አያጓጓም። እውነት በጣም ያጓጓ ይት ማየት ማመን ነው። አንድ ቴሌቪዥን በጣም ነው እዚህ በጣም መግዛት በጣም ያዋጣል። ይኸው አሁን ሃምሳ ይኸው፣ በጣም ትልቅ ቴሌቪዥን ነው። በጣም ትልቅ ትልቅ ትልቅ ግን ስንት ነው ሰማንያ? እዚህ ስንት ነበረ? ሰማንያ ዘጠኝ ብር ነበር። አሁን አምሳ ዘጠኝ ብር ወርዷል ማለት ነው። እኔ ቢገዛ በጣም ቆንጆ ነበር። ነገር ግን በቃ ነገራችን እንትኑ ነገር በጣም እንትን የሚለውና ለዛ ለዛ ነው እንጂ በጣም ደስ ይል ነበር። ግን አይሆንም። ሁ በጣም ያምራል መቶ ሁለት መቶ ዘጠና ዘጠኝ ነበር፣ መቶ ዘጠና ዘጠኝ ብር በጣም ቆጭ፣ በጣም ደስ ይል ነበረ። ግን ልጅና በሰላም መለስ ነውና በሰላም ተመለስን። ምሸታችን ይህን ይመስል ነበር ዛሬ ምሸታችን። ላይክ፣ ሰብስክራይብ፣ ኮመን እናደርጉን። ሁላችሁም ለምታደርጉልን ነገር ከልብ እናመሰግናለን። ፈቅ ያለ ምስጋና ነው ያለን ና እግዚአብሔር ያክብርልን፣ እግዚአብሔር ስጥልን። እዚህ ሀገር እኮ ቀንና ሌሊቱ አይለይም፣ ግን ጠዋት ነው ማለት አሁን አስር ሰዓት አስር ሰዓት አራት ሰዓት በኢትዮጵያ ወይ በኢትዮጵያ አራት ሰዓት ይገርም፣ ምሽት ብሏል። ይህ እንዳለ ታክሲ ይሰል